የነብያት ታሪክ የሶሓቦች ታሪክ የተለያዩ አስተማሪ ታሪኮች ሲራቲው፣ እንዴት ያለ ያማረ ክብር ነው! አላፊ ጣፊ የሆነው የዚህ ዓለም ጸጋ የማይስተካከለው ያማረ ክብር ይህ ሰው በዕለተ ትንሣኤ ያለምንም ቅጣትና ሒሳብ

ጀነት እንዲገቡ ነብዩን ያዛቸዋል። ከእነዚህ ያለምንም ሒሳብ ጀነትን እንዲወርሱ ከተመረጡት ወገኖቹ ከዑካሻ ቢን ሚሕሳን በስተቀር ማናቸውንም በስም አናውቃቸውም። አንድ ሰው ጀነት እንደሚገባ ቢያውቅ፣ ይህ የሚሆነው ግን ከሐያሉ አላህ ጋር ከተሳሰበ በኋላ መሆኑን ቢረዳ፣ ይህ ራሱ ትልቅ ነው። እሺ። ከሒሳብ በኋላ የጀነት ይሁን የእሳት የሚያውቅ ሰው እንዴት ሊሆን ነው? ኃያሉ አላህ እኔንና እናንተንም ያለምንም ሒሳብ በጀነት እንዲያሰባስበን እለምነዋለሁ። አስተንትኑ፣ ጸጋውን ያጎናጸፋችሁ ዘንድ አላህን ጠይቁት። አሁን እነዚያ ያለምንም ሒሳብና ቅጣት ጀነትን የሚገቡ የህብረተሰብ ክፍሎችን አስመልክቶ ስለሚናገረውና ከፍጹም የእውነት አንደበት ስለፈለቀው ከነቢዩ ሙሐመድ ሰለ ላሁ ዐለይሂ ወሰለም ንግግር ጋር ተዋችኋለሁ። አስተንተን ከእነርሱ ጋር ያደርግህ ዘንድ አላህን ጸጋውን እንዲያጎናጽፈህ ለምነው። በአንድ ወቅት የአላህ ነቢይ ሰለ ላሁ ዐለይህ ወሰለም ከእኔ ሕዝብ ሰባ ሺህ የሚሆኑት ያለምንም ሒሳብ ጀነት ይገባሉ አሉ። ሶሓቦቹ ይህንን ሲሰሙ አንቱ የአላህ መልእክተኛ ሆይ እነዚያ ሰዎች እነማን ናቸው በማለት ይጠይቃሉ።

ሳቸውም በዚህ ጉዳይ ዑካሻ ቀድሞሃል፣ አሉት። ኢብነ ዓባስ ሲናገር እንደዚህ ይላል። የአላህ መልእክተኛ ሰለላሁ ዓለይህ ወሰለም እንዲህ አሉ። ህዝቦች ቀረቡልኝና ተመለከትኩ። አንድ ጥቂት ተከታይ ያሉት ነቢይ ተመለከትኩ። ሁለትና ሶስት ሰዎች አብሮት ያለ ነቢይ ተመለከትኩ። አንድ ተከታይ ብቻ ያለው ነቢይም ተመለከትኩ። ምንም ተከታይ የለለው ነቢይ ሲያልፍም ተመለከትኩ። ከዚያም ብዙ ህዝብ ተመለከትኩና ይህ የእኔ ህዝብ ነው አልኩኝ። ከዚያም ይህ የአንቱ ሳይሆን የሙሳ ተከታይ ህዝብ ነው ተባልኩ። ቀጥሎ ሌላ አድማሱን የሞላ በርካታ ህዝብ ስመለከት ይህ የአንተ ተከታይ የሆነ ህዝብ ነው፣ ከእነዚህ ሙርት ሰባ ሺህ የሚሆኑት ያለምንም ሒሳብና ቅጣት ወደ ጀነት የሚገቡ ናቸው ተባልኩ። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ነቢያዊ ቃል ተናግረው ወደ ክፍላቸው ሲገቡ የእነዚህ የሰባ ሺዎቹን ሰዎች ማንነት አስመልክተን መነጋገር ጀመርን ለመሆኑ ማን ናቸው እነዚህ ያለምንም ሒሳብና ቅጣት ወደ ጀነት የሚገቡት የነቢዩ ሰለላሁ ዐለይሂ ወሰለም ጓዶች ይሁኑ ይሁን ወይስ ከአላህ ጋር ምንንም አጋርተው የማያውቁ ከሙስሊም ቤተሰብ የተወለዱ ይሁን እያለን መነጋገር ጀመርን የአላህ መልእክተኛ ሰለላሁ ዐለይህ ወሰለም ከክፍላቸው ወጣ አሉና ስለምን እየተነጋገራችሁ ነው ብለው ጠየቁን። ነገር ናቸው። እርሳቸውም እነርሱማ በአላህ የሚመኩና ሲታመሙ የማይታከሙ ናቸው በማለት ገለጹላቸው። ይሄን የዑካሻ ቢን ሕሳን ብድግ ብሎ ተነሳና አንቱ የአላህ መልእክተኛ ሆይ እኔ ከእነርሱ ነኝ ብሎ ጠየቃቸው። አዎን፣ አንተ ከእነርሱ ነህ አሉት። ከሙሃጅሮች ወገን የሆነው ሌላ ሰው ተነሳና፣ እኔስ አንቱ የአላህ መልክተኛ ሆይ እነርሱ ነኝነ ብሎ ጠየቃቸው። እርሳቸውም በዚህ ጉዳይ ዑካሻ ቀድመሃል አሉት። አላህ ስብሓናሁ ወተዓላ እኔም በተናገርኩት እናንተን በሰማችሁ የምንጠቀም ያርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ